እንዴት ናችሁ ሰላም ናችሁ ከኔ ጋር አልহামዱሊላህ ረብል ዓለሚን ሰላም ነው እናንተም በያላችሁበት ያለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ እንሻላ ዛሬም እንዴት ተለመደው በታሪካችን ብቅ ብለናል ማለት ነው ቪዲዮውን በላይ ከበሸር እየጀመራችሁ አበረታቱኝ እንሻላ ሴት ልጅ በሀጅ ሰራዋ ከወንዶች የምትለይባቸው ጉች ይላል ይዛሬው ታሪክ ማለት ነው ኢንሻአላህ የአላህን ቤት በየዓመቱ መጎብኘት በሙስሊሞች ላይ የወል ግዴታ ነው። እያንዳንዱ መስፈርቱ የተሟላለት ሙስሊም በእድሜው አንድ ጊዜ ብቻ ሀጅ ማድረግ ግዴታ አለበት። ከአንድ በላይ የጨመረ ሰው ትርፍ ይሆንለታል። ሀጅ ከእስልምና ማዕዘን አንዱ ነው። ለሴት ልጅ በጅሀድ ፈንታ ምትክ ነው። ይህንን በተመለከተ ዓኢሻ ረዲየላሁ ዓንሃ እንዲህ አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ሴት ልጅ ጅሀድ አለባትን? ብላ ጠየቀች። አዎ መገዳደል የሌለበት ሀጅ እና ኡምራ ሲሉ መለሱላት። ወይም ደግሞ የአህመድ እና ኢብኑ ማጀህ ዘግበውታል። በቡሀሪ ዘገባ አይሻ ረዲየላሁ ዐንሃ እንደ ይላሉ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ጅሀድ ከስራዎች ሁሉ በላጭ ስራ ነው፣ እኛ የምንዋጋ ወይ ብላ ስትጠይቃቸው፣ ለእናንተ በላጩ ጅሀድ ንጹህ የሆነ ሀጅ ነው ብለዋታል። በሀጅ ስራ ሴት ከወንድ የምትለይባቸው ስራዎች አሏት። ከነዚህም ውስጥ አንደኛ መህረም። ሀጅ በጥቅሉ ለወንድና ለሴት የሚሆኑ መስፈርቶች አሉት። እነሱም ሙስሊም መሆን፣ አእምሮ ጤነኛ መሆን፣ ጨዋ መሆን ለአቅመ አዳም መድረስና ሀጅ ለማድረግ አቅም መኖራቸው ነው። ሴት ልጅ አብሯት ወደ ሀጅ ጉዞ የሚጓዝ መህረም መኖሩ ከወንዶች የምትለይበት መስፈርት ነው። አብሯት የሚጓዘው ባሏ ወይም ለዘላለም በስግነት ወይም ደግሞ በስጋ ዝምድነት ምክንያት ማግባት የማይፈቀድላት እንደ አባት ልጅ ወንድም ወይም በሚ በሚያስፈቅዱ ምክንያቶች እንደ የጥቢ ወንድም ወይንም የእናት ባል ወይም የባል ልጅ ናቸው። የዚህ መረጃው ኢብኑ አባስ ራድያላሁ አንህ ያወሩት ሀዲስ ነው። ነቢዩ ሰለላሁ አለይ ወሰለም እንዳሉ መህረሟ የሆነ ወንድ አብሯት ከሌለ አንድ ወንድ ከአንዲት ሴት ጋር እንዳያገል ያለ ዘመዷ ወንድ ሴት ልጅ ብቻዋን እንዳትጓዝ ብለው ሲናገሩ፣ አንድ ሰው ተነስቶ የአላህ መልእክተኛ ሆይ፣ ሚስቴ ለሀጂ ብቻዋን መታለች እኔ ደግሞ እገሌ እገሌ ዘመቻ ላይ ተመዝግቢያለሁ ምን ላድርግ ብሎ ሲጠይቅ ነቢዩም ሰለላሁ ዓለይሂ ወሰለም ሂድ ከሚስት ጋር ሀጅ አድርግ ብለው መለሱለት። ቡኻሪና ሙስሊም ዘግበውታል። አብዱላህ ኢብኑ ኡመር ረዲየላሁ አንሁ ባስተላለፉት ሀዲስ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም እንደሉ የአንዲት ሴት ልጅ ብቻዋን ሶስት ቀን የሚያስኬድ ርቀት የቅርብ ሙህሪማዋ ሳይኖር ብቻዋን መጓዝ አትችልም። ሴት ልጅ ለሀጅና ለሌላ ነገር ብቻዋን መጓዝን የሚከለክሉ ሀዲሶች አሉ፣ ብዙ ናቸው። ምክንያቱም ሴት ልጅ ከወንዶች አንጻር ድካም ስለሚታይባት እንደ ችግርን አደጋ ያሉ ነገሮች በጉዞ ላይ ሲያጋጥማት ይህንን ለመቋቋም የሚጋፈጥላት ወንድ እንጂ ሌላ አይደለም። እንደዚሁም አማጽያን ስለሚከጅሏት ከእነርሱ ማስቸገር የሚጠበቅባት እና የሚከለከላት የሚከለክላት መህረም መኖሩ የማይቀር ነው። ሴት ሀጅ ለመጓዝ መህረም አድርጋ ከምትይዘው ሰው አእምሮ ጤነኛ፣ ለአካለ መጠን የደረሰ እና ሙስሊም መሆኑ ቅድመ መስፈርት ነው። ምክንያቱም ካፌር በእርሷ ላይ የሚታመን አይደለም። መህረም አላገኝም ብላ ተስፋ የምትቆርጥ ከሆነ ሀጅ የሚደረግላት ሰው የሚያደርግላት ሰው መተካት ግድ ይሆንባታል ሁለት ሀጁ ትርፍ ወይም ደግሞ ሱና ከሆነ ሀጅ እንድታደርግ የባል ፍቃድ መኖር መስፈርት ስለመሆኑ ሀጁ ትርፍ ወይም ደግሞ ሱና ከሆነ ሀጅ እንድታደርግ የባል ፈቃድ መኖር መስፈርት ነው ምክንያቱም በእርሷ ላይ ያለው ሀቅ እንዳልፈው ስለማይፈልግ ነው ኢብን ኡዳማ አልሞግኔ ጥራ ሶስት ገጽ ሁለት መቶ አርባ ላይ እንዲህ ይላሉ፣ ትርፍ ሀጅ ከሆነ ባል ሚስቱን መከልከል ይችላል። ኢብን ሞንዚር ንግግራቸው የሚያዝላቸው የሆነ የእውቀት ባለቤቶች ሁሉ እንዴት ተስማሙበት ባል ሚስቱን ለትርፍ ሀጂ ከመሄድ መከልከል ይችላል ይላሉ። ምክንያቱም የባል ሀቅ ግዴታ ልታስመልጠው አትችልም። ባሪያም ለአለቃው የዚህን አይነት ተመሳሳይ ፍርድ አለው ሶስት ሴት ልጅ በሀጅና በኡምራ የወንድ ምትክ ስለመሆኗ ሸይሁል ኢስላም ኢብኑ ተይሚያ ረላሁ አንህ ሙጅሙዕ ልአልፈትዋ ጥራዝ ሀያ ስድስት ገጽ አስራ ሶስት ላይ አንድ ሴት ለሌላ ሴት ሀጅ ማድረግ የሚፈቀድ መሆኑን ኡለማዎች ይስማማሉ የምትተካት ሴት ልጇም ስትሆን ሌላ አንድ አይነት ነው እንደዚሁም ሴት ወንድን ተክታ ሀጅ ማድረግ ትችላለች ለዚህ ማስረጃው የሚከተለው ሀዲት ነው ነቢዩ ሰለላሁ ዐለይሂ ወሰለም አንዲት የከስ አምያህ አገር ሴትን ለአባቷ ሀጅ እንድታደርግ አዘዋታል ሴትየዋ እንዲህ ስትል ጠየቀች ያላህ መልክተኛ ሆይ አላህ በባሮቹ ላይ ግዴታ ያደረገት ሀጅ አባቴን በእድሜ ከገፋ በኋላ አገኘችሁ፣ ብላ ስጠይቅ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የወንድ ኢህራም ከመሻሉ ጋር ለአባቷ ሀጅ እንድታደርግ አዘዋታል። አራተኛ ሴት ልጅ ወደ ሀጅ ስትሄድ መንገድ ላይ የወር አበባ ወይም የወሊድ ደም ቢያጋጥማት መንገዷን ትቀጥላለች። ይህ በኢህራም ወቅት ከሆነ ያጋጥማት ልክ እንደ ሌላዋ ጦሃራ ሴት ኢህራም ታደርጋለች። ምክንያቱም የኢህራም መጀመር ጦሃራ መስፈርት አይደረግለትም። ሞግን ጥራዝ 3 ገጽ 293 200 እስከ 294 ላይ እንደላል። የዚህ ሙሉ መልእክት በኢህራም ጊዜ መታጠብ ለወንድ ተገቢ እንደሆነ ሁሉ ለሴቶች መታጠብ ተገቢ ነው። ምክንያቱም ያጅ ስርዓት ስለሆነ የወር አበባና የወሊድ ደም ባለቤት ሴት ላይ የጠነከረ ነው። ይህን አስመልክቶ የሚከተለው ሀዲት መጥቷል። ጃቢር ረዲላሁ አንሁ እንደላሉ ዙል ሁለይፋ ስንደርስ አስማ ቢንት ኡሜይስ ሙሐመድ ኢብን አቡበክር ወለደች። ከዚያ ምን ማድረግ እንዳለባት ወደ አላህ መልእክተኛ ሰለላሁ አለይሂ ወሰለም ዘንድ ላከች። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንደአሏት ታጠቢና በጨርቅ አስረሽ፣ ኢክራም አድርጊ። ወይም ድሞ ቡሀሪና ሙስሊም ዘግበውታል። ከኢብኑ አባስ ተረደድ ለሁነ በዘገቡት ሀዲስ ነቢዩ ሰለላሁ አለይሂ ወሰለም እንደአሉ የወር አበባ ላይ ያለ ሴት እና የወሊድ ደም ያለባቸው ሴቶች ወደ ኢህራም ቦታ በመጡ ጊዜ ይታጠቡና ኢህራም ያደርጉ ከዚያም በካዕባ ዙሪያ መዞር ሲቀር ሁሉንም የሀጅ ተግባራት ይፈጽማሉ። አቡ ዳውድ ዘግበውታል። አይሻ ረዲየላሁ ዐንሐ የወር አበባ ላይ ስለነበረች ነብዩ ሰለላሁ ዐለይሂ ወሰለም ለሐጅ ኢህራም ለማድረግ እንድትታጠብ አዘዋታል። የወር አበባና የወሊድ ደም ያለባቸው ሴቶች በዚህ ሁኔታ እያሉ መታጠባቸው ንጽህናቸውን ለመጠበቅ ነው። እንደዚሁም በሰዎች ጋር ሲቀላቀሉ መጥፎ ጠረን እንዳይኖር እና ነጃሳውን ለማስወገድ ነው። የወር አበባ ወይም የወሊድ ደም ሀጅ ከሀርሙ በኋላ ከሀሮሙ በኋላ ከሆነ የመጣው በኢህራማቸው ላይ ምንም አይነት ችግር አያመጣም። ሙህሪም ሆነው በመቆየት ሀጅ ላይ የተከለከሉ ነገሮች ከመፈጸም ይቆጠባሉ። ከወር አበባ እና ከወሊድ ደም ጸድተው እስክታጠቡ ድረስ በካባ መዞር አይችሉም። ከወር አበባ ወይም ከወሊድ ደም ሳይጸዱ የአረፋ ቀን ከደረሰና ኢሕራም ያደረጉት በሀጅ ከዚያም በኡምራ ወይም ደሞ ተመቱ ከሆነ እሱን ትተው ሀጅና ኡምራ አንደላይ አድርገው ወይም ደግሞ ቂራን ያደረጉታል ለዚህም ማስረጃው አይሻ ረዲ ላሁ አንሀ በኡምራ ኢህራም አድርጋ የወር አበባ መጣባት እያለቀሰች እያለ ነቢዩም ሰለላሁ አለይሂ ወሰለም ገቡ ምንድ ነው የሚያስለቅስሽ የወር አበባ እያየሽ ይመስላል ሲሏት እርሷም አዎ አለቻቸው እሳቸውም ይህ እኮ አላህ አላህ ከየአደም ሴት ልጆችን የፈጠረበት የሆነ ነገር ነው ከበካባ መዞት ሲቀር ሀጃጆች የሚሰሩትን ሁሉ ስሪ አሏት ቡሃሪና ሙስሊም ዘግበውታል። የቡሃሪና እና ሙስሊም የጋራ ዘገባ በሆነው ጃቢር ረዲላሁ አንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ወደ አይሻ ረዲላሁ አንሁ ዘንድ ሲገቡ እያለቀሰች አገኟትና ምን ሆነች ነው አሏት? የወንጉትማ እኔ የወር አበባ መጣብኝ፣ በእርግጥ ሰዎች ከሐጅ ተፈተዋል፣ እኔ ከሐጅ ያልተፈታውም በካባ ዙሪያም አልዞርኩም፣ ሰዎች አሁን ወደ ሀጂ የተጓዙ ነው ስትላቸው የአላህ መልክተኛ ሰለላሁ አለይሂ ወሰለም እንዳሏት ይህ ጉዳይ አላህ በአደም ሴት ልጆች ላይ የተደነገገው ነው። ታጠቢና እክራም አድርጊ አሏት። እንደተባለችውም ሰሯች እስከምትጠራ ድረስ በካባ ዙሪያ ሲቀር ሁሉንም የሀጅ መቆሚያዎች ወይም ደግሞ ተግባሮች ቆመች። ከጠራች በኋላ በካባ ዙሪያ ዞረች። በሶፋና በመርዋ መካከልም ተንቀሳቀሰች። ነቢዩም ሰለላሁ አለይሂ ከሀጂሽ ና ከኡምራሽ በአንድ ጊዜ ተፈተሻል አሏት። እንዴት ተባለችውም ሰራች እስከምትጠራ ድረስ በካዕባ ዙሪያ ሲቀር ሁሉንም የሀጂ መቆሚያዎች ወይም ደግሞ ተግባሮች ቆመች። ከጠራች በኋላ በካዕባ ዙሪያ ዞረች፣ በሶፋና በመርዋ መካከል ተንቀሳቀሰች ነቢዩ ሰለላሁ ዓለይሂ ወሰለም ከሀጅሽ እና ከኡምራሽ በአንድ ጊዜ ተፈተሻላሏት። ኢብኑል ቀይም ተህዚቡ አሰኑነን ገጽ ሶስት መቶ ሶስት ሁለተኛው ጥራስ ላይ እንዲህ ይላሉ። እነዚህ ሶሂህ የሆኑ ሀዲሶች እንደሚያስረዱት መጀመሪያ በኡምራ ኢህራም አደረገች። የወር አበባ ሲመጣባት በሀጂ ኢህራም እንድታደርግ ነቢዩ ሰለላሁ ወሰለም አዘዟት። ከዚያም ቂራን የሚባለውን የሀጅ አይነት የም ትፈጽም ሆነች። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በካዕባ መዞርሽ፣ በሶፋና መርዋ መካከል መጓዝሽ በቂሽ ነው ያሏት። አምስት ሴት ልጅ በኢህራም ሰዓት ምን መስራት አለባት? ሴት ልጅ ወንድ ልጅ ወደ ኢህራም ሲገባ እንደሚሰራው እንዴት እጥበት፣ መጽዳት፣ ጸጉርንና ጥፍርን መቀነስና መጥፎ ጠረንን ማስወገድና የመሳሰሉ ተግባሮችን መፈጸም ትችላለች። ይህም ተግባር ሀጅ ከገባች በኋላ መፈጸሙ የተከለከለ ስለሆነ በእነዚህ ነገሮች እንዳትቸገር ያግዛታል። ነገር ግን እነዚህ ነገሮች መስራት የሚያስፈልጋት ከሆነ መስራቱ ግዴታ የሚሆንባት አይደለም፣ የኢህራም መለያ አይደሉም። ከሽቶዎች ከባድ ሽታ የሌለው ሽቶ በሰውነቷ ላይ ብትቀባ ችግር የለውም። ለዚህ ማስረጃ ሻራንዲን ለሆነ እንዲህ ይላሉ ካላ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ለኢህራም በምንወጣበት ሰዓት ግንባራችንን በሚስክ እንፈደፍ እንደፈደፍ ነበር። ከኛ ውስጥ አንዳች ሲያልበን በፊታችን ላይ ይወርዳል። ይህን እያዩ ነቢዩ ሰለላሁ ዐለይሂ ወሰለም አይከለክሉንም ነበረ። አቡ ዳውድ ዘግበውታል። ኢማሙ አሸውካኒ ራዚንላዋ ነይሉል አውጧር በሚባለው ኪታባቸው አምስተኛ ጥራዝ ገጽ አስራ ሁለት ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዝም ማለታቸውን መፍቀዱን ያመለክታል። ምክንያቱም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብልሹ ወይም የማይፈቀድ በሆነ ነገር ላይ ዝም አይሉም ይላሉ። ስድስት ለኢህራም በምትታሰብበት ወይም ደግሞ ንያ በምታደርግበት ጊዜ ኒቃብና ጭንብል ለብሳ ከሆነ ከኢህራም በፊት ታወልቃለች። እነዚህ ሁለቱም የፊት መሸፈኛ ሲሆኑ ለሴቷ ማሳያነት የሚገለገሉ በላያቸው ላይ ለአይኖች ቀዳዳ ያለባቸው ናቸው። ለዚህም ነቢዩ ሰለላሁ ዐለይሂ ወሰለም እንድህ ይላሉ። ለሀጅ ኢህራም ያደረገች ሴት ኒቃብን እንዳትለብስ። ጭምብል ከኒቃብ የጠነከረ ነው። በእጆቿ ላይ ያሉ ጥንቶቿን ለብሳ ከሆነ ጓንቶቿን ለብሳ ከሆነ ከኢህራም በፊት ታወልቃቸዋለች። እነዚህ ነገሮች በእጅ ልክ የሚሰሩና እጅን ለመሸፈን ከውስጣቸው የሚያጠልቅ የሚጠለቅባቸው ናቸው። ፊቷን ከኒቃብና ጭምብል ውጭ ባሉ እንደ ጉፍታ ወይም ጨርቅ ባሉ ነገሮች ማየት ያልተፈቀደላቸው ወንዶች ወደ እርሷ በሚያው ሰዓት እንዳያዩዋት ፊቷን ትሸፍናለች። እንደዚሁም ከጓንት ውጭ በሆኑ ነገሮች ለምሳሌ በላያቸው ላይ ጨርቅ ጣል በማድረግ እጆቿን ትሸፍናለች። ፊትና እጆች አውረት መግለጥ የማይቻል ስለሆኑ በኢህራምም ሆነ በሌላ ጊዜ ከማይፈቀዱ ወንዶች እይታ መሸፈኑ ግዴታ ነው። ሸይኹል እስላም ኢብኑ ተይሚያ ረዲየላሁ አንሁ ሴት ልጅ መገላለጥ የማትችል ወይም ደሞ አውራት ስለሆነች የሚሸፍናት የሆነ ልብስን እንድትለብስና በሀውደጅ ውስጥ እንድትጠቀለል ተፈቅዶላታል። ነገር ግን የአላህ መልክተኛ ሰለላሁ አለይሂ ወሰለም ኒቃብን ጓንትን እንዳትለብስ ከልክለዋታል። እሺ አህባቢ የዛሬው ቪዲዮ እዚህ ድረስ ይብቃይ ማለት ነው። ነገ በሌላ ቪዲዮ እስከምንገናኝ መልካም ቀን ከነም ምሽቶ ተመኝወላችሁ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ።